እንዲ ገባሽ የምፈልገው ይሄን ቪዲዮ ኤዲት ያደረኩት እኔ ነኝ። ድሮ ሰይድ ነበር ኤዲት የሚያደርገው። ይሄን ቪዲዮ ኤዲት ሳረግ በስተት ያቺ ቪዲዮ ገባች ገባች ህዝብ አየ፣ ላንቺ ሼር አደረገ። አየሽ አዩና ሰይድ ድራማ እየሰሩብኝ ነው አለሽ። እውነታው ግን እንደዛ አይደለም። እኔ ነኝ አንቺ ላይ ድራማ እየሰራ ያለሁት፣ ሰይድ ሳይሆን እኔ ነኝ አንቺ ላይ ድራማ እየሰራ ያለሁት፣ ምክንያቱም ሳልፈልግ በግድ ስለአንቺ ጥሩነት እንዳወራ አስገድዶኝ የአንቺን ቪዲዮ ስለአንቺ እያወራሁ ነበር። ሳልፈልግ መጥፎሽንም አውርቼ አላቅም። መጥፎነትሽንም ላወራ አልፈልግም። ሳይድ ግን ስላስገደደኝ ሱመያ እንዲህ እንዲህ ነች ሳላቅሽ እንዲህ እንዲህ ነች ብዬ ማውራት አልችልም። ስለአንቺ ጥሩነት እኔ አላቅሽም። ምን እንደውም አላቅሽም አብረን ሱመያ የአዩ ራስ ምታት ብያታለሁ። ሱመያ የአዩ ራስ ምታት ሆና ቀጥላለች ማለት ነው። ጋይዝ አሰላሙ አሌይኩም ወረመቱላ ወበረካቱ። ውድና የተከበራችሁ ህያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ይጠብቃችሁ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ዛሬ በሌላ ቪዲዮ ተመልሰናል። ሰሞኑ ቆይታ እንዴት ነበር? ሁሉ ሰላም ነው አይደል ጋይስ? እንግዲህ ትንሽ ጉሮሮዬን ያዛርጎኛል እንደ ጉንፋን። ይቅርታ ጠይቃለሁ ማለት ነው፣ ሲር ሲር ካልኩባችሁ አልሆም። ውድ ቤተሰቦች እንግዲህ ዛሬም እንደተለመደው በሪያክሽናችን መጥተናል ተመልሰናል አይደለም የሚባለው። ቪዲዮ ላይክ እያረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ። እንግዲህ አዩ ማለት ነው፣ ያዩ ንግግር በቃ እንዲ እንዲ እየተጋጨ ቀጥሏል። ይጋጫሉ፣ እውነት ለመናገር እንዲሁም ደግሞ ሱመያ ሲባል ያዞራታል። ፌንት ሁሉ እየሰራች ነው ሰሞኑን፣ ፌንት ሁሉ እየሰራች ነው ጋይስና። ለዛ ነው ሱመያ የአየር አስመታት ያልኩት። ነገሮች ይጋጫሉ። የምትናገራቸው ነገር አንድ ቦታ ላይ ሌላ ትላለች፣ አንድ ቦታ ላይ ደግሞ ሌላ ትላለች። ማለት ነው ጋይስ፣ እና እርስ በርሱ ይፋለሳል ንግግር ራሱ ሀ አዩዬ አያንቱዬ ማለት ነው። ልብ ብለሽ ለማውራት ሞክሪ የኔ ውድ። እና ምንድነው ውድ ቤተሰቦቼ፣ እንግዲህ በቀደመው ቪዲዮ አዎ ውሸት ነው አለች። እንግዲህ ቃል በቃል እሷው አዎ ድራማ ነው ውሸት ነው። እና ይህንንም እንድሰራ ያደረገኝ ባለቤቴ ነው፣ ሳይድ ነው። ሚስቴን በክፉ ለምን አነሳሽ ብሎ በግድ ገርፎኝ፣ ከገረፈኝ በኋላ ያንን ቪዲዮ እንድሰራ አስገደደኝ ሳልወድ በግድ ስላንቺ መልካምነት ስለ አንቺ ጥሩ ነገር እንድናገር ያደረገኝ ሳልፈልግ ሳልፈልግ ነው። እንግዲህ ሳትፈልግ እዚህ ጋ ሳልፈልግ ነው ስለ አንቺ ጥሩ ነገር የሚያስናግረኝ ሚስቴና ልጆቼ በአንቺ ምክንያት ነው እየሸሹኝ ያሉት ብሎ እሱ ነው አስገድዶኝ ከካሜራ ጀርባ ሆነው እንድ ሰራ ያደረገኝ እና ሶመያ ስለ ሶመያ መልካም መናገር ሳትፈልግ ማለት ነው ጋይስ እንደገና ደግሞ የሆነ ቪዲዮ ላይ ፌንት የሰራችበት ላሳያችሁና እንቀጥላለን ጋይስ። እንዳነክ ያው ምንም ነገር ይውልሽ በየምልሽም ብቻ በይ ዋን አንጀል ይስኝ ሩቆ ፈጀታችሁ ማጀት። መጀመሪያ ስለ ሱመያ ዱዓ አድርገሽልኝ አይደል? እኔ ሱመያ እፈለጋለሁ ስል ዱዓ አድርገሽልኛል። አሁንም እዚህ ቆሚና እንደቆምሽው ሱመያዬ፣ የኔ ቆንጆ ንግስት ሱመያ፣ ስለ ሰደብኩሽ ስላስቀየምኩሽ ይቅርታ አድርግልኝ። ሱማዬ ጃላተምቱ ትያ አንጋራ ካልሽ በኋላ እኔ ከፊቱ ላይ ገልጽ አዩ አሁን ገልጽልሽ አለሁ። ሱመያ መሆኗ ስታቂት ያለሽ ሱመያ ነች። እንግዲህ እሷ ራሷ አዎ ሱመያ ነች። አዎ አዩ አዩ፣ ቤተሰቦቼ እንግዲህ አዩ ፌንት ነቅላለች። እዚህ ጋር የተቀመጠችው ሱመያ ናት ሲላት፣ ፌንት ነቀለች ማለት ነው። ያው እንግዲህ ከፌንቱ ስትነቃ ተነቃ ግን ምንድነው ያለችው? በደስታ ነው ፌንት የነቀልኩት ብላለች። ፔንት የደቀልኩት በደስታ ነው። ለዛ ነው እንግዲህ የሱመያ ሱመያ ያዩ ራስ ምታት ያልኩት ማለት ነው። በቃ ሱመያ ስትጠራ ያንቀጠቅጣት። አላዩ አልሞይ ምድ ቤተሰቦቼ የምትለው ነገር አንዱ ጋ ሌላ፣ አንዱ ጋ ሌላ ነው የምትለው። እውነት ለመናገር ሱመያ የኔ ማር፣ የኔ ቆንጆ ትላለች። እሺ፣ አስገድዶኝ ነው አለች። ኦኬ ይሁን እና በሌላ ቪዲዮ ሰይድ በለቀቀው ቪዲዮ ላይ ትምጣ አምጣት፣ ሂድ ፈልገህ አምጣት፣ አምጣት አንድ ቤት እንኖራለን። እንደው ምን ያልጋው ለቅቄ እናንተ እኔ ፍራሽ ላይ ይተኛለሁ አምጣት እያለች ነበር። ቆይ እንደው ቢላ አንቺና ሶመያ ናቸው አብራችሁ ምትኖሩት ሀቂቃ ማለት ነው። ከኖርማል ጓደኞች ጋር ያልተስማማሽ ሴት ከጣውንትሽ ጋር አንድ ቤት ከሶመያ ጋር አንድ ቤት አዩና ሶመያ አምጣት አምጣት አምጣት ስትል የነበረች ሴት ይቻ ሱመያ ናት። ሰርፕራይዝ ላረግሽ ነው ሲላት ፌን ተሰራች። እንደገና ሱመያ ሱመያ ባሌን በቃ በባለፈው ፕራንክ ላይ በባሌ ስለምቀና ስለምወደው እንዳታገኝብኝ ይፈልጋለሁ ያለች ሴት እንዳ በቃ ስለምቀና አለች። እዚሁ ቪዲዮ ላይ ማለት ነው ጋይስ ከዛ ግን ሱመያ ብትመጣ አልጋ ለቃለሁ። አንድ ቤት ሆነሽ ያልጋ ለቀሽ አንቺ? አረ አረ ከባድ ነው የምር ረ እንግዲህ፣ እናቅሻለን ወደ ሚዲያ ከመጣሽ ጀምሮ ምን አይነት ሁኔታዎች እንዳሉሽ፣ ምን አይነት ስሜት እንዳለሽ ለሱመያ እናቃለን። እና የማይመስል ነገር ነው። ሱመያ ምንትል ነበር ጋይስ፣ ነይ በቃ ለልጆችሽ ወደ ባለሽ ተመለሽ፣ ምናምን ትል ነበር። የመለያ ያለች አዩ ማለት ነው እና ምን ትላለች? ጥሩ ለመሆን ለእኔ ጥሩ ስሜት ያለሽ ለማስመሰል አትጣሪ፣ አታስመስይ፣ ውስጥሽ ላይ ያለውን ነገር ተናገሪ፣ በቃ ትክክለኛውን ነገር ተናገሪ ትል ነበር ማለት ነው። ሱመያ አልሙሂም እቀን አለው። በቃ ስለምወደው ማንም ጋር እንዲሄድብኝ አልፈልግም፣ እንዲገናኙ አልፈልግም እያልሽ እና ትምጣ የሚለው ነገር እማይሆን ነገር ነው፣ ሀቂቃ ማለት ነው። ግን ይሄ አንቺ በእሷ ላይ ስትደረቢ እሷ ትቀናለች። እንዴት እንዳላልሽ ብቻ ይኔ ይሄ ጥያቄ ፈጥሮብኛል። ለዛ ነው እኮ አዩ ራስ ወዳድ ናት የምለው። ማለት በቃ ለብቻ የሚባለው ነገር ራስን መውደድ፣ በመልካም መንገድ ራስን መውደድ፣ ሌሎችን ለመውደድ ራስን መውደድ ይቀድማል። ሀቂቃ ማለት ነው፣ ነገር ግን በመልካም ነገር ሲሆን። ይሄ ደግሞ ራስ ወዳድ ማለት የሌላውን የራሱ ጉዳይ ብሎ የሌላውን አበላሽቶ እኔ ብቻ ልኑር የሚለው ራስ ወዳድ። እኔ በሁለት ነው የምገልጸው በመልካም ራስን መውደድ አለ። በእንደዚህ ደግሞ በቃ የኔ ብቻ ይሁን የእኔ ብቻ ይቅደም፣ ሌላው የራሱ ጉዳይ፣ የሌላው ተበላሸ አልተበላሸ አይደንቅም። እንደዚህ አይነቱ ደግሞ ነው የራሱ ወዳድለዋለሁ ማለት ነው። እና ውድ ቤተሰቦቼ እኔ በጣም ነው የምገረመው ባየሁ ሁኔታ። ብዙዎቻችሁ ኮሜንት ላይ ሶመያ፣ እኔ በሶመያ ራሱ እየተጠራጠርኩ ነው ምናምን ባልኩበት ብዙዎቻቸው እኔ ቤተሰቦቿን አውቃለሁ እኔ ስለ እሷ አውቃለሁ፣ እውነቴን ምልሽ ስለ እሷ አውቃለሁ። ሱመያ ለብቻዋን ያለችው ምናምን የምትሏላችሁ ያኔ መቶ ፐርሰንት አብረው ናቸው የሚል ሳይሆን የሆነ አለ አደለ፣ የሆነ ነገር ነው። እና ጋይስ ሱመያ ኔ ራስሽን ጠብቂ ነው ማለት ነው ምፈልገው፣ ከነ ልጆችሽ ባለሽበት ፈጣሪ ጠብቅሽ። አዩ ግን የሆነ በቃ ያዝለቀቅ ነው ስራዋ። ምን አይነት እንደሆነች ራሱ ለመረዳት ግራ የሚያጋባችው ሰው ባህሪ ያለ አይደለ? ልክ እንደዚ አይነት ባህሪ ነው ያላት ሀቂቃ እና ብቻ፣ በጣም ነው የሚገርመው ጋይዝ እና ስለ ሱመያ ማውራው ሁሉ መልካም ነገር መልካም ናት እንድል የሚያደርገኝ ሰይድ ነው እንጂ እኔ በቃ በቃ ሱመያን ጥሩ ማውራት እንደማትፈልግ ነው ስትናገር የነበረው ሳልወድ በግድ ነው እንድናገር ያደረገኝ፣ ካለች በግልጽ በቃ ሱመያን ሱመያን እንዲገናኙ እንደማትፈልግ እየተናገረች ቀና አለሁ። በቃ እንዲገናኙ አልፈልግም እያለች ሱመያን እንዴት ነው የምትቀርበው? ነው አንድ ቪዲዮ ላይ ሌላ ትላለች፣ አንዱ ቪዲዮ ላይ መታ ሌላ ትላለች። የማይመስል ነገር የማይመስል ነገር ነው። ግን ልቦና ቢኖራችሁ ሀቂቃ የምር እንዴንም እኔም ሴት ነኝ የሚለውን ቆም ብለሽ ብታስቢ፣ አያንቱ የእሷን ትዳር አበላሽተሽ የራስሽን ብቻ ለማስተካከል ና በቃ የራሴ ራሴ ብለሽ ባልኖርሽ ነበረ የምሬ ነው የምላችሁ። እና ውድ ቤተሰቦቼ፣ ያው እኔ ሁሌም ነው በቃ ይገርመኛል። ስራቸው በጣም ነው የሚገርመኝ ሀቂቃ ማለት ነው። ውድ ቤተሰቦቼ ለሁላችንም ልቦና ይስጠን። ሱመያን ከነ ልጆቿ ፈጣሪ የጠብቃት ሀቂቃ ደስተኛ ሆና ያሳየን። ደስተኛ ሆና ማለት ነው፣ ማንም ሰው እንዲከፋው አልፈልግም። ግን ሁለት ልጆች እዛ በስደት ላይ ብዙ ጊዜዋን አሳልፋ ሀገር ገብታ ደግሞ በእንደዚህ አይነት መልስ መመላለስ በጭቅጭቅ ምናምን እንደዚህ መሆኑ በጣም ነው የሚደብረው። ነገር ግን አላህ የፈቀደው ስለሆነ እህቴ ጠንካራ ሁኝ ነው ማለት ፈልገው። ጠንክረሽ ማሳየት አለብሽ ለሁሉም እና ፋሚሊዎች እና ውዶችዬ፣ እኔ ማለት ነው እንግዲህ፣ እንዳሉትም ከሆነ ሱመያ በእንደዚህ አይነት ለምሳሌ በእንደዚህ አይነት በማስመሰል እየተካሄደ እሷ እኔ ሳልፈልግ ነው እኔ ሳልፈልግ ሰይድ አስገድዶኝ ነው እያለች ሱመያስ ትቀርባለች ብላችሁ ታስባላችሁ? ይሄ ሰውን የሚያቀርብ ነገር ነው? ሳልፈልግ ነው አለች እኮ። በቃ አልፈልግም መልካም ነገር ማለት አልፈልግም፣ ነገር ግን ተገድጄ ነው ዱላ ፈርቼ ነው ካለች እንደማትፈልጋት እየተናገረች እንደገና ደግሞ ነይ አምጣት እዚህ ቤት እንቀመጥ፣ አምጣት እዚህ ቤት እንሆናለን፣ በቃ አንድ ቤት እንሆናለን፣ ልጆቹንም እሷንም አምጣት የምትለው ነገር ይሄ ነው። ይጋጫል፣ ያልኳችሁ ነገሯ ማለት ነው። በቃ አትጨብጦትም፣ የትኛው ምን እንደምታወራ ማለት ነው። ምክንያቱም ሱመያን እዚህ ቤት አምጣትና አንድ ቤት እንኖራለን አለች። አምጣት በቃ ልጆችህንም እሷንም አምጣት። ዘወር ብላ ሌላ ቪዲዮ ላይ ምን አለች? ሰይድ አስገድዶኝ ነው እንጂ ስለ ሱመያ መልካም ነገር መናገር፣ ጥሩ ነገር መናገር አልፈልግም። ሳልፈልግ ስለ ሱመያ እንዳወራ አስገድዶኝ ነው ከካሜራ ጀርባ ሆኖ አስገድዶኝ ስለ ሱመያ ጥሩ እንድሰራ ጥሩ እንድናገር አደረገኝ ካለች፣ ሱመያ የትኛውን አምናት ትመጣለች የሚለውን አስበው ነው ማለት። ሱመያን ለማቅረብ ከሆነ የሚሰራው ለማቅረብ ድራማ የሚሆን ምን የሚሆን ሱመያን ለማቅረብ ነው፣ ሱመያን ለማቅረብ ነው የምንሰራው ካሉ፣ የትኛውን አዳምጣ ነው ሱመያ ወደ እነሱ የምትቀርበው ነው። አንድ ቦታ ላይ አልፈልግም፣ እቀናለሁ፣ እንዲገናኙ አልፈልግም የምትል ሴት ጋር ሌላኛው ቦታ ላይ ደግሞ ሲመስላት እንዲሁ አልጋውን ትቼ እንዲሁ አልጋውን ለቅቄ እኔ ፍራሽ ላይ ተኛለሁ፣ አምጣት በቃ ልጆቹንም እሱ ነው የሚያለች። በአንድ ምላስ ሁለት ቃል ሶስት ቃል እየተናገረች ሁለት አይነት ማለት ማለት የሚለያይ እንዴት ነው እሱ መያውን ማቅረብ የሚቻለው ነው የእኔ ጥያቄ። እና ውድ ቤተሰቦቼ፣ ብቻ እኔ በጣም ነው የምገረመባቸው ሳያቸው አንዴ መከታተል ጀምሬያለሁ አይደለ፣ እነሱም አሁንም እስከ መጨረሻው መጨረሻው ምንድነው የሚለውን ለማየት እጓጓለሁ። ፋሚሊዎቼ ማለት ነው። የሱ መያንም መጨረሻ ማወቅ ማየት እፈልጋለሁ። እንሻላ ነዋሪዎች አድርገን እንግዲህ ዛሬ የመጣውበት ቆይታ ይሄ ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። መልካም ቆይታ